ሰር ያው ያማረ ዘር እንዲሆንለት አባት ደስ ይለዋል። ልዚ ወለድለት። በነገራችን ላይ ይሄ ድምፂ ለእሶ ቤት እንደማያስገባ ጠንቅቄ አቃለሁኝ። ነገር ግን በአብርሽና በሩ ታዬ ደስታ ደስቴ ነው በሚለው ነው ደስታቸው ደስቴ ነው። በተለይ ደግሞ አብርሽዬ አባት ሊሆን ነው በሚለው ደስቴን በእንደዚህ መንጉርጉሮ መግለጽ ስላለብኝ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ይን ይቻላል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የሚዲዮ መሪ ድምቀት ብዙ ነገር ብዙ ብዙ የተባለላቸው ዛሬ ለፍሬ በቅተው ሀሀ ብለው ጀምረዋል ማለት ነው ልጃቸውን ለመታቀፍ ስንት ነገሮችን አልፈው ስንት ውጣ ውረዶችን አልፈው ለዛሬ ደርሰው ለዚህ ሰዓት በቅተው ሩታዬ የልጅ እናት ልትሆን፣ አብርሽ የልጅ አባት ሊሆን መንገዱ ተጀምረዋል ማለት ነው። እንግዲህ ሁዶች ያው እርግዝ ሲኮን ከባድ ነው ሲባል እሰማለሁ። እርግዝ የሆኑ ሴቶች ደግሞ ትሬት ማድረግ መንከባከብ እንዳይከፋቸው እንዳይ የሆነ የሆነ ነገር እንዳይሰማቸው አንዳንድ ሰፕራይዝ ማድረግ ደስ የሚላቸው ቦታ መውሰድ ማዝናናት፣ ምናምን ነገር አስፈላጊ ነው ይባላል። እናም ያንን በማስመልከት ዛሬ አብርሽ የመጀመሪያውን ምዕራፍ ሀ ብሎ በመጀመር ሩታዬን ደስ ለማሰኘት ያው፣ እርጉዝ ስለሆነች እርግዝና ላይ ነች በማለቴ ነው። ገና እርጉዝ ሆነች ነው የሚባለው ወይስ ጥንስ ነው? አው ተጠንሷል ልጅ እና ያንን ነገር እንዳይከፋት፣ ገና ሀ ብሏ ሀ ብሎ ከመጀመሩ እንዳይከፋት አሁን ብዙ ነገር አለ ማስመለስ፣ ብዙ ነገሮች አሉና ምንም ነገር እንዳይሰማት በማለት ዛሬ ለየት ያለ ሰፕራይዝ አዘጋጅቶ እምር ያለ ቦታ ወስዶ፣ አቤት አብርሽ እኮ ለሴት ልጅ ያለው ክብር! እግዚአብሔር እንደዚህ አይነት ባል ስጠን ትላላችሁ። ይምሪ ነው ላችን አብርሽን በጣም ነው መወደው መወዶ ስላችሁ በሌላ ነገር አይደለም ሰው በመጥሩ ሰነ መግባሩ ነው እንጂ ወደ ፍቅር እንዳታዞሩት ደግሞ እናንተ እኮ ደፋር እኮ ናችሁ። እና ያው ለሴት ልጅ ካለው ክብር አንተ ሩታዬም እንዳትደበር በማለት ለየት ያለ ቦታ ኬክ በማዘጋጀት እንደገና ደግሞ ያው የልጁን ጾታ ወንድ ሴት በሚል ከረሮችን በማዘጋጀት ምናምን። በእርግጥ ውዶች አሁን የልጁ ጾታ አይታወቅም። ስንት ወር ላይ እንደሚታወቅ እኔ አላውቅም። ስለዚህ የማውቀው ነገር የለም ቢሆንም ግን አብርሽና ሩታ እየተሰጠንን እግዚአብሔር የሰጠንን እንቀበላለን ምንም ይሁን ምንም በማለት ደስታቸውን ወይናቸውን በመጎንጨት ላይ በነገራችን ላይ ለእርጉዝ ሴት ጋዝ ምናምን ነገር እንደዛ አይነት መጠጥ አይፈቀድም ሩታዬ ለድጋሚ አጠጪ ሲባል ስለሰማ ነው ባጠጪ ጥሩ ነው አዎ ከባድ ነው አሁን ጋዝ ሲሆን እንደገና ልጅ በሆድ እያለ በጣም ከባድ ነው እንደዚህ አይነት ሌላ ችግሮችን ይፈጥራል ማለት ነው። ሲባል ነው የምሰማው ውዶቼ፣ ሲባል የሰማነውን ነገር መናገር ግድ ይለናል እና እንደዚ አይነት ነገሮች ላይ እያወሩ ታዬ ሰፕራይዙ ተመችቷታል ምናምን ነገር በጣም ደስ ብሏት ነበረ። የልብ የልባቸውን እያወሩ እግዚአብሔር ይመስገን ለዚ መብቃታቸው በራሱ በጣም ጠንካራ ናቸው። አንዳንድ ነገሮችም የሚባሉትን ነገሮች አብርሽ ጆሮ አትስጥ ጆሮም ሰተህ አታውቅም ያልተመችው አለማየት ይችላል እናንተን በግድ ማን ለምኗቸው እኛ እናያቸዋለን እና ተዋቸው አንዳንድ ጊዜ ምን መሰለህ አብርሽ ሰው ስኬታማ ስትሆን አይፈልግም በቃ ያናደደው እና አንተን ምንድን ነው ማድረግ የሚፈልገው ዝቅ ማድረግ ነው የሚፈልገው በመላሱ ማለት ነው መሆን ትላቃተው ነው። መሆን ቢያቅተው ያ ሰው እኔ አንተን ማየት አልፈልግም አይልህም። ቁጭ ብሎ እያየ ማለት ነው። ቁጭ ብሎ እያያችሁ እኔ እናንተን ማየት አልፈልግም ይላል። በጣም ንጀን ያ ሰው እኮ አስመሳይ ሲሆን ይዘ ግር ያና አስመሳይ ያን ነው ከልባችን ሰው እንሆን። በዛ አጋጣሚ አብረሽም እንግዲህ ሩታን ጥሎ ለተወሰነ ቀን ወደ ቡታጅራ እንደሚሄድ በምን ምክንያት እንደሚሄድ ግን ያው አልተናገረም። ሩታዬም እንግዲህ ድብርቱ ውስጥ ምናምን ነገር እንዳትሆን አንዳንድ ቢሎ ትለቃለች ብሏል፣ እንጠብቃለን። ለማንኛውም ግን አብረሽ ሩታዬን ይዛት ፎ አብላሹ ብትሄዱ አብራችሁ በጣም አሪፍ ነው ባይ